ሰምቶ እንዳልሰማ አይቶ እንዳላየ ያለፋችሁ ሰው ክፉ ቀኑስ መግባታቸው ያስደሰተው ሰው ክፉ ቀኑስ መግባታቸው ያስደሰተው ሰው በእጃዙር በጃዙር ገዝተውኛ ቀን ባይዘው ይሄን ስበግራችሁ መዳን ያለ ምስክሪ ነው። መቼ የሚፈለገ ቢሆን ታርጋችሁን አትረሱም ማለት ታርጋችሁ አትረሱ ማለት። የመኪናችሁን ታርጋ ይፈልገ ቢሆን ቀልሜን የተገፈፈው መድኃኒዓለም ምስክሬ ነው። ሰማይና ምድርን የፈጠረው አምላክ ምስክሬ ነው። ወንድሙ መኪናዬን እየነዳው አገኘሁት። በእጅ አዙር ነው የተገዛሁት። ገባችኋል? በእጅ አዙር። የዚህን ያህል ሴቶች ክፉ ናቸው፣ ግን እስሬ ነበሩ፣ ግን እስሬ ነበሩ። እኔ በቃ ህይወቴ የምንም ግልጽ ስለሆነ በጣም እንደድል ሆኖ ማለት ነው። በጣም የሚረዳኝ ነበር የልጄ አባት። ዛሬም ነገም ሁሌ መመነግራችሁ ነው። ሳልጠግበው ነው የተለየሁት የልጄ አባት ሳልጠግበው። በቤተሰብ በቤተሰብ ኬዝ ነው የተለያየ እንዴት በህይወቴ ድጋሚ ራሱ እንደ አዲስ ሰው ቢፈጠር እንደሱ የሚረዳኝ ሰው የሚኖር አይመስለኝም። እነሱ እኔ አሁን ድሬዳዋ ልጅ ነኝ አይደል ቅዳሜ ቅዳሜ ስራ ከጨረስኩ በኋላ ከሰዓት በኋላ ጫቴን እናንተ ታውቁኛላችሁ እኮ ላይቭ ላይ ቁጭ እየቀማለሁ ጫቴን እዚህ ቤት ገብቼ ነው። ለምን አይል እንዴት አይል ምናምን አይል። ባሌ ነፃነቴን ጥግ ድረስ የሰጠኝ ሰው ይሄ፣ የሚያጭ፣ በጣም ሞደርን፣ ዘመናዊ የሆነ ባልታውቃላችሁ ወጣት ዘመናዊ። ይሄ እርምጃ በእርምጃ እየሄደ ልባችሁንም የሚጎትታችሁ ወንድ አይደል? አይቀና፣ ባይዘዌ ባለጌና አጭበርባሪ ሴሰኛ እሱ ማያድብ ሲሆን ነው። ወንድ ልጅ በቀናት የሚያሳብድሽ ጤነኛ ወንድ፣ ቺት የማያደርግ የማይዘላብድብሽ ወንድ አይቀርም አይጠራጠርም። እንደ ወንድ የሆነ የወንድ ስሜት ሊኖር ይችላል፣ ግን ይሄ ሌባው የሴት ቀሚስ ባየ ልክ የሚሮጠው አንቺ ምንደዛ ነው ምትመስ፣ አንቺ ምንደዛ ነው ምትመስ። አያስቀምጣችሁ የኔባ በጣም ዘመናዊ ነበር፣ በጣም ዘመናዊ። አዲስ አበባ ዞር የምገዛው ዕቃ ካለ ጥሎኛ ሄደ። ይሄ ስነሳ መኪናውን ይዞ በሬ ነው። ለ ሴቶቹ ይሄ የሚያናድዳቸዋል እነሱ ሊቅሙ ይመጣሉ የት እኔ ቤት ቅዳሜ ከባሏ ተደብቃ የምትመጣው ባሏ እንደምትቅም አያውቅም አብዛኛዎቹ የአዲስ አበባ ልጆች ናቸው ባሎቻቸው ገባቸው ይመጡና ቅመው ወደ ቤት ሊሄዱ ሲሉ የማየው አበሳ ጥርሷን ስትቦርሽ ምላሷን ስትጠርግ ማስቲካ ስትለኝ በዚህ ግቢ ስትለኝ በዚህ ውጭ ስትለኝ እንዲህ ቢቀርስ እኔ ባል ደግሞ ጉዳዩ አይደለም ጫታ ነሰን ብዬ ደውልለታለው አይቅምም ለእኛ ይዞ ይመጣል ጉዳዩ አይደለም። ምን አይነት ይሁንልሽ፣ እንትን አቤት ዘግቷል እንትን አላልኝ ብሎ ነው የሚጠይቀኝ። በቃ አንዳንዴ እግዚአብሔር ይሰጣቸዋል። ሲሰጥሽ ይሰጥሻል። ይሄ ሁላ ነገር ያበሳጫቸው ነበር፣ እየኖሩ ያበሳጫቸዋል። ሚባሌ ድሬዳዋ ልጅ አይደለም ግን፣ በቃ አንዳንዴ የልባችሁን አይቶ የሚረዳችሁ ሰው ይሰጣችኋል። ስንዝናና ምናምን ምናምን ከጓደኞቼ ጋር ክለባሌን እናገኘዋለን። ከማን ጋር የመጣሽው ለምንድን ነው እንደዚህ ምናምን እንደዚህ አይነት እንትን የለበትም። ጭራሽ የመቅናት የት ነሽ ብሬክ አድርጌሽ ወደ ቤት ልግባዊ ብሎ የሚደውል ባል አጋጥሟቸ። ራቁቷን አልጋ ላይ ከወንድ ጋር ባያት እኔ ህሉን አይኔን እንጂ እሷን አልጠራጠርም የሚል ባል ነው ያለን። እነሱ ቀመው ሀምሳ ሺህ ጊዜ ጥርሷን ቦርሻ ተስተካክላ፣ ከለር ያለው ማስቲካ በልታ፣ ምን ብላ እንኳን ትንቀጠቀጣለች። መቃሜን ያቀብኛሉ ይላል። እምትገባበት ነው የሚጠፋት እምትገባበት? የያ ነገር ያበሳጫቸው ነበር ያበሳጫቸው ነበር። እና ያልገባኝም ለካ የኔ በዛ ልክ ነፃነት መኖር ኢንዳይሬክትሊ ይሉኛል። ወያንቺ ግን ታድለሽ በስማም እንደሱ አይነት ባል አንድ እኮ እቀን አለው ቀዳሜ ተፈርሾ ምናምን ምናምን ነው ቤት የሚጠብቁት ስራይን ጫርሽ ወደ ቤቴ ሲሄድ ምንም ላታገኝ አንቺ የእሷ ላይ ሰላማቸውን የሚነሳቸዋል። ሰላማቸው የሚያጡ በአንቺ ኑሩ በአንቺ መግባት መውጣት፣ ከነሱ የተሻለ ነገር እኮ ኖሮ አይደለም። ግን ለምን ሰላም ኖረች? ልግዛሽ እኮን ያለች ቀልቤ ሁላ ነው ግፍፍ ያለው ላግዝሽ እኮ አይደለም፣ የዚህ ኖረ እኔ ልክፈልልሽ ነገሮች። ኦፍኮርስ ትችላለች፣ ከኔ የተሻለ ሌብል ላይ ያለ የሴት ነች። ግን ልግዛሽ ያለች እኔም እል ስለነበረብኝ አላደረኩትም። ሲጀመርም እኔ እንትን ብሎብኝ አይደለም፣ ተመላሽቶብኝ አይደለም። እንደው እናቴ ባይ ስላለች ነው። ሰውን አየሁበት፣ ሰውን ታዘብኩ። በነገርኳችሁ ከባድ አደጋ የደረሰበት እንደዚህ ጭንቅድ ያለ መኪና በጃዙር ገዙ። በጃዙር ግን አንዳንዴ ቀን ውሎ አላደረም፣ ውሎ አላደረም። ጌታ ምስክሬ፣ መድኃኒዓለም ምስክሬ ነው። ወንድሟ እየነዳው አገኘሁት፣ ቀለም ተቀይሮለት ምናምን ምናምን ምናምን፣ ወንድሟ እየነዳው ታምናለች። ጓደኛ ምናምን ቤትሽ እምትውል እምትመጣ 24 ሰዓት እዛው የሆነች ምናምን፣ የገዛውን ደግሞ መኪናዬን እየነዳው ነው። እኔ እኮ ጨማምሬ ለማስተካከል አቅም ስላነሰኝ ነው፣ በማይረባ እዚህ ግባ በማይባል ብር፣ በ170 ሺህ ብር ነው የሸጥኩት። በ400 ምናምን ሺህ ብር ነው እንግዲህ የዛሬ 7 8 ዘጠኝ አመት የተገዛው። ከጥቅም ውጪ ሆኖ ግን በመቶ ሰማንያ ሺ ብር ነው የሸጠው። አሪፍ ነው፣ እንደውም ጥሩ አገኘሽ እየተባልኩኝ እኔ ጉዴ መች ገባል። ኧረ በስመ አብ ተገላገይ፣ ራስ ምታት ነው የተረፈሽ፣ ይቅርብሽ፣ በስመ አብ እየተባልኩኝ ማለት ነው። ተገላገልሽ እየተባልኩ ለወንድሟ ነው የሸጥኩት፣ በእጃ ዙሪ የገዛኝ የራሱ ወንድ። በዚህ ልክ ናቸው። ምን አለ ዝም ብዬ አስቀምጬው ከጊዜ በኋላ የሆነ ነገሮች ሲስተካከሉ ባሰራሁት ሳልኩኝ፣ በቃ ይህ በራሳችሁ ሰው ስትካዱ ጀርባችሁ ይነደል ዛሬ ላይ የሚክዷችሁ የእኔ ያላችኋቸው ሰዎች ናቸው እከሌ ያላችሁት ሰው እሱ እኮ ለእኔ ያልሽው ሰው እሷ እኮ ለእኔ ያልሻት ሴት ተገልብጣ ነው የምትበላሽ ጀርባዬ ጀርባዬ እንደሳት ነው ይነደደ ባላየው በቀረብ ቢኖር ታምናለች በዚህ ልክ ናቸው ሴቶች

ውሎ አላደረም ብዙም አልቆየም። ወንድሟ እየነዳው አገኘሁ ሰውነቴ ሁሉ ነው የተንቀጠቀጠው። ሰውነቴ ሁሉ የዛን ቀን እኔ ወይ እግዚአብሔር በይ እየሱስ። የዛን ቀን ወንድሟ እየነዳ ያየሁኝ ቀን እኔ እና እሷ ናህላ የሚባል የየመን ሬስቶራንት ታውቃላችሁ? አዲስ አበባ ወሎ ሰፍ ናህላ ምሳ ልንበላ ናክላ ነው ነክላ የሚባል ቤት ምሳ አብረን ልንበላ ተቀጣጥረናል። እንገናኝ ምናምን ምናምን የምንውል ሰዎች አይደለም። እዛም ምሳ ልንበላ አብረን ተቀጣጥረናል። መኪናዬን ለወንድሞ ነው የገጨሁት፣ ተገላገልሽ፣ ምናምን እየተባል ሰውነት የሙላ ወረር፣ በቃ ሰው ያቅለሸልሽ፣ እንደ እርጉ ሴት ነው ያደረገኝ። ባሌ ጋር ደውዬ ምን እንደማወራለት ሙላ ጨነቀ። የኔ ባል ፖዚቲቭነቱ ደግሞ በዓለም በአፍሪካ የለም በዓለም በአፍሪካ የለም። ጋይስ ምን እንዳለ አሪፍ ነው። በቃ እሱ የሚለወጥበት ከሆነ ጥሩ ነው። ያው ትንሽ መደበቃቸው ነው እንጂ ህሉ የሚደብረው ችግር የለውም እኮ ለምን ደበረሽ አንቺ? ሌላም ሰው ቢሆን እኮ ለሌላ ሰው ልንሸጠው ነበር። በቃ ለሌላ ሰው እንደሸጥነው አስቡ። ችግር የለውም ወይ ካወቅሽ እንዳይደብራት ብላ ይሆናል ምናም ብሎ ቀልል። ሁለት አህዮች ነበርና አንድ ላይ የምንኖረው እኔ እኔ ደነዝ እሱ ደነዝ ኧረ፣ ችግር የለውም። ለምን ይደብርሻል? በቃ ሌላም ሰው ቢሆን እኮ ልንሸጠው ነበር። እሷስ እነሱ ስለሆኑ ለምን ደብረሽ? የሚለወጥበት ከሆነ እኮ ጥሩ ነው። በቃ ችግር የለውም ምናምን። እኛ ሌላ እኮ እንትን ብለን ይልዴ፣ በዚህ እንዳይደብርሽ ምናምን ብሎ ጭራሽ ኖርማል አደረገ። ይውላችሁ፣ ግን ቅን ስትሆኑ ነገራችሁ ይቀናል። ከዛ በዛ ርርም እንዳልኩኝ ማለት ነው። ላይክ ሳይበድልም ላይክ ሳይበድልም አንድ በጣም ቤስት ጓደኛ ነበረኝ፣ እና እሱ እዛ እንግዲህ ይሰራል። ይሄ ጉምሩክ እቃ ምናምን ጨረታ የሚወጣበት አለ አይደል? መኪናዎች ምናምን ጨረታ የሚወጡበት መኪና ምናምን ጨረታ ምናምን የሚወጣበት እዛ ገብተው የቆዩ ምናምን የሆኑ የሆነ ብቻ የሆነ እንትን ያለበት ምናምን መኪና ጨረታ ምናምን የሚወጣበት ቦታ፣ ሀሪፍ ቦታ የሚሰራ በጣም ቤስት ጓደኛ ነበረኝ። የልጅ ክርስትና አባትም ጭምር ነው እና በግማሽ የባሌ ሀገር ሰው ነው እና ግማሽ የባሌ የልጅ አባት አገር ሰው ነው እና በጣም ለእኔ ነው ቤስት ጓደኛ። ከባሌ እንኳን የተዋወቁት በእኔ ምክንያት ነው እና እሱ እዛ ሰማ የሚወጣ እንዳለ እና ይሄ ፎርም ምናምን ታስገባላችሁ አይደል? ከዛንላችሁ እዛ አልኩኝ። እዛ ማለት ነው ጋይስ፣ ያን ጊዜ ማለት ነው ሞዴል 2019 ሞዴል በ ከጨረታ ላይ

ስራ አስገልግሎ የሚመስል ጸጥ ያለ በዛ ሰዓት፣ በዚህም በሉት በዛም በሉት ብቻ የሆነ ነገር ተነካካል። በመቶ ሰላሳ ሺ ብር ምን የመሰለ ሁለት ሺ አስራ ዘጠኝ ሞዴል አንጫጫዋቸዋ አትሩጥ አንጋጥም አትሩጥ አንጋጥም ከዛ እስኪ ጸግሽን አናግሪልን እኔም ደግሞ እንድትታመም ብዬ ነገርኳቸው። እንዲታመሙ ብዬ እንዲያማቸው ለምን መታመም አለባቸው? እኔ እኮ እንደዚህ እንደዚህ እኮ ነው የገዛሁት ከእንትን ከጨረታ ላይ ምናምን እንደዚህ እንደዚህ እንደዚህ እንዲህ እኮ አገናኝቶ እንደዚህ ነው የገዛሁት ምናምን ብዬ እንድታመሙ እንድትታመም እንድትታመም እሷ በመቶ ሰማንያ ሻድር የእኔን በወንድሟ አዙሪያ ያስገዛቸው፣ አዙሪያ ያስገዛቸው። እንደዚያ እኔ ደግሞ እናቴ ምን የመሰለ ታይቶ ተሰምቶ በኢትዮጵያ ታሪክ የማይታወቅ እስካንታረቁባታ ቀብላ አቢሲኒ ነ ያጊ ከዛ እንደ አምቡላንስ ስትጮ አገናኝ እንስኪ በዚህ ገብቶ፣ አይ እግዚአብሔር እኮ ይክሳል ይክሳል ይከሳል። ሀያ አራት ሰዓት ጠቅስ አደርጋት፣ በነገር ጠቅስ አደርጋት። ሳሳም ማት ሳሳም ማት። ከእጃችሁ የበላ በእጃችሁ የጠጣ ቤታችሁ የገባ የወጣ ነው ጠላትሽ። ሞር ሲያቆሽ ሞር ይንቆሻል። አበሻ ሴት በተለይ አሁን እኔ እዚህ አገር አበሻ ሴት የማይመች ከብዙዎቹ ጋር ግንኙነት የሌለኝ ሲያቆሽ ንቃት ይጀምራሉ የሌላ ሀገር ዜጋ ፊሊፒን በያቸው፣ ሞሮኮ በያቸው፣ ራሽያዎች ሞር ሲያቁሽ ሞር እንዴት እንደሚያከብሩሽ እንዴት እንደሚያከብሩሽ፣ ሲያቁሽ እንዴት እንደሚያከብሩሽ። የኛዎቹ ልክ ገና ትንሽ ስትግባቢ አንቺን መዘርጠት፣ ከዚህ ከላይቭ ላይ መዘርጠት ይጀምራሉ። ከላይቭ ነው የምትዘረጣጠጭ፣ ይሄዳል፣ ምድር ላይ ይቀጥላል። ቤት ሻይቀር፣ ኑሮ ሻይቀር፣ ትዳር ሻይቀር፣ ባል ሻይቀር የሚዘረጠጠው ስላወቁሽ፣ ስለተግባቡሽ ያወቁሽ ሲመስላቸው ልጆችሽ አይቀራቸው፣ ህይወትሽ አይቀራቸው፣ የመጣሽበት መንገድ አይቀራቸው፣ ዘር ማንዘርሽ አይቀራቸው። ዘር ዘር ጠጣ ይጀምራል። ሊገባችሁ መተዋወቅ፣ መከባበር እንጂ መናናቅ አይደለም። ታ መተዋወቅ፣ መግባባት፣ መከባበር፣ መናናቅ አይደለም። ሰው ስታውቁ አክብሩ፣ ሞር አክብሩ ስታውቁ የሆነ በህይወት ማች የማታደርጉ ሲመስላችሁ ደግሞ ላትመለሱ ውጡ ከዛ ሰው ህይወት እኔ ዳግም በህይወቴ ላልመልሳችሁ ቃል ለምድር ለሰማይ ከህይወቴ ያስወጣኋችሁ ሴቶች አላችሁ ራሳችሁን ታውቃላችሁ ዳግም ለመመለስ በዚህም በዛ የማይነካን የነካችሁት እህቶቼ ህይወታችሁ ውስጥ ሬድ ላይን ይኑራችሁ ለእኔ ሬድ ላይን ቤተሰቤ ልጄ ወንድሞቼ እናት አባቴን የነካችሁ አትመለሱ ህይወቴ ውስጥ አትመለሱ ባል ቢኖረን ባሌን የነካሽ አትመለሽ ይናፍቅሻል፣ ይቆጭሻል፣ ግብግብት ያለሽ አትመለሽ። ህይወቴ ውስጥ ዳግም የህይወት ዘመን ጠላት የለሽ። በህይወት ዘመን ላይሽ አልፈልግም። አዎ እኔን ፐርሶናል ያታካ አድርጊ። ከኔ ከተጣለሽ ለምን ለምን? እኔም ለበልብሻለሁ አልፈሽ ታርፈሽ ቤተሰብ ልጅ፣ አባት፣ ወንድም፣ እህት ባልጋ ከደረስሽ ወዲህ እ እ ይውጋሽ ብሎ ይማርሽ የለም ይው ጋሽ ብሎ ይማረሽ የለም። አትመለሽም ትቁለጨለጫለሽ አለጭ ትዞር ያለሽ ትሽከረከሪያለሽ። እንደ ቀትር ሰይጣን እንደዚህ ተሽከርከሪ፣ እንደ ቀትር ሰይጣን የገብርኤልን የስለት ብር እንደበላ ተልከስከሽ በየቦታው አትመለሽ። ኖ ሞር እኔ እንደዚህ ነኝ። እማ አልመለሳችሁ ላትመለሱ ወጣችሁ፣ አላችሁ ላትመለሱ። በህይወት አጋጣሚ እድሉን የምትፈልጉ እዛም የምታለቅሱ እዚህም የምታለቅሱ፣ ስትነፋረቂ ስታለቅሽ ትኖር ያለሽ እያንዳንድሽ። ካላስ ካላስ ብላለች ብርድስቶ

እኔ እኮ አይን ሸረሙጣ ስትይ አብረሽን ቆመሻል። እሺ፣ እኔ ልሁን፣ ግን አብረሽን ቆመሻል ወይስ ሸረሙጥ ነበርሽ ነበርሽ ወይ? እኔ እኮ አብራችሁ ቆማችሁ ቦታ ያዝኩባችሁ ነው የሚመስላችሁ። በኮንፊደንስ ወታችሁ ስትል አብረን ቆመን አንድ ላይ የሸቀልን የሸቀልን ወይ አንድ ክፍል ውስጥ ሁለት አልጋ ላይ እየተያየን እስኮምፓይሰስ ናይስ የተደራረገ አው፣ አዎ አንቺም ሰውዬሽን ይዘሽ እኔም ሰውዬን ይዤ ኩኩሊው ላይ ተጫወትን። ኩሩ ምን ይመስለኝ በእርግጠኛ እጨ ሻርሙጣ ስትይ ላይሰንስ ስትሰጡ ሽርሙጥና ይንካው ወሽ ታቀለሽ ማለት ነው ሽርሙጥና ተው። ላይሰንሱን ምን ያሰጣችሁ? ተቀበልን ምን ችግር አለው?